የሚያምር ከላይ ማጠቢያ አድርገንለታል። እዚህ ጋርም እንደዚሁ መሳብ ያለው የተለያዩ ነገሮች ታስቀምጣላችሁ ማለት ነው። ከላይ እንደዚህ አንድ መደርደሪያ አድርገንለታል። ምክንያቱም ከፍ ከፍ ያርገ ማስቀመጥ እንድትችሉ ማለት ነው። እዚህ ጋርም እንደዛው መደደር ያለው ማለት ነው። በዚህም በኩል መደደር ያለው ከላይ ቶፕ ነው ይሄ ማለት ነው። በራሪ አይደለም ቶፕ ነው የተደረገው ማለት ነው። ማጠቢያውም እንደምትመለከቱት ትልቁ ማጠቢያ ነው የተደረገላት ማለት ነው። በኤች ዲኤፍ የተሰራ ነው። ጽድት ያለ ነው ማለት ነው። ስፋቱ በአምሳ የተሰራው ማለት ነው። ከላይ እንደምትመጡት እኮ ቁምሳጡን እንመጣ ኮምፎርት አለው ማለት ነው። ከፍ ያለ ነገር ማስቀመጥ እንችላለን ነው። እዚህ ጋር ሶስት መደርደር ያለው ማለት ነው። በኤችዲ ፊት ሰርካታችን እንደዚህ ሁለት መሳቢያ አለው ሳጥኑ ማለት ነው። ውስጥ ላይ እንደዚህ ደግሞ በእንትኑ ሱፍ እንደረደራለን ማለት ነው። መስቀያ ያለው እዚህ ጋር ከፍ ከፍ ያለ እንትን ኮምፎርቶችን እንደረደራለን ማለት ነው። በዚህ በኩልም እንደዚህ ሁን እንትናለው ማለት ነው መደርደሪያ የሚያመራው ማለት ነው። ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ። አድራሻችን ወሎ ኮምቦልቻ ነው።